ዛሬ እንግዲህ በጉጉት ስንጠብቃቸው ሲያስጨንቁን ሲያስጠብቡን የዋሉት ሀይሚና ቡራ በአዲስ ቪዲዮ መጥተዋል። በአዲስ ቪዲዮ ሲመጡ ደግሞ ምር ድምቅ ብለው ነው የመጡ። ነገር ግን ሀይሚ ዛ የመጣችው ነገር ትንሽ ያስደነግጣል ማለት ነው። ቡራና ሀይሚ ትንሽ አለመግባባት ችግር ተፈጥሮ፣ ሀይሚ ደግሞ እንግዲህ ሻንጣዋን ጠቅልላ ወደ ቤተሰቦቿ ወደ ቡታ ጀራ መሄድ ትፈልጋለች። በመሀላቸው የተፈጠረው አለመግባባት ደግሞ እንግዲህ ብሩ ማስተባባት ደግሞ እንግዲህ ብሩክ ተናግሯል ማለት ነው። እና ሀይሚም እንግዲህ ሁለታቸውም እንግዲህ ያጋጠማቸውን ነገር ችግራችን ካልፈተው እኔ ወደ ቤተሰቦች የምር ነው ምፈልግ። ትምህርቱን ነው አቁም ያለው እዚህ ጋ፣ አንተ ካኮረፍከኝ፣ አንተ ከዘጋኝ ምን አደርጋለው ብላ ሻንጣዋን ጠቅላ ለመሄድ አስባ ነበረ። ሰላም ስራም ቤተሰብ እንዴት ናችኋለሁ? ሰላማችሁ ይዛ በያላችሁበት እየልኩኝ ወደ ቻናሌ ቤተሰቦች እንኳን ደና መጣችሁ። እንግዲህ የምር ነው ምላችሁና፣ በጣም ሲጨንቀን ነበርና እኔ ጠዋትም የሰሩትን ቪዲዮ አይታችኋል። በቃ በጣም ጨንቆናል። ምን ሆነው ነው ስናጠራ ደግሞ ምንም ችግር እንደሌለ ነው የሰማነውና እያልኳችሁ ነበረ። እንግዲህ ሀይሚ ይዘው የመጣችሁ ነገር ደግሞ ትንሽ ያስደነግጣል። ያው ማለት በሁለታችሁ አለመግባባት ተፈጥሯል ማለት ነው። ይሄ አለመግባባት ደግሞ እንግዲህ ቡራ ሀያ አራት ሰዓት አንድ ቀን እንዳኮረፋት እንደዘጋ ስልክም እንዳላነሳና ሀይሚ ደግሞ ካኮረፈኝ ከዘጋኝ ካላናገረኝ ትምህርቴን ካቆምኩ እዚህ ምን አለኝ? ወደ ቤተሰቦች መሄድ እፈልጋለው። በቃ እኔ የማስጠላው ከሆነ የሚያኮርፈኝ ከሆነ ከሱም መራቅ አለብኝ። ቤተሰቦች ጋር ሄዳለው። ትምህርቴን ነው አቁሜያለው። ቪዲዮ ከዚያው ሆኜ ከነጋሽዬ ጋር መስራት እችላለው ብላሽ ሻንጣዋን ጠቅላ ተነስታ ነበረ እንግዲህ በመሀል የተናገረውን ብሩክም አይታችኋል ማለት ነው ግራ ያጋባል እውነት ለመናገር እዚህ ጋር ግን እኔ መናገር የምፈልገው ነገር በጣም አለ ብዙ ማለት ነው ስለ ሀይሜም ስለ ቦራም ማለት ነው እና አሁን ይዛችሁት የመጣችሁት ነገር አላውቅም፣ ማለት ነገ ምን ይዛችሁ እንደምትመጡም ባላውቅም፣ ነገር ግን አይደለም እንኳን ሰውና ሰው እንዴት ነው እግር እኮ ሲሄድ ይጋጫል። አላደለ አደለ የማይጋጭ ሰው የለም። የእናንተ ደግሞ እውነተኛ ፍቅር ስለሆነ በእውነተኛ ፍቅር መሀል፣ ደግሞ በጣም ጭቅጭቅም አንዳንድ ነገሮችም ይኖራሉ። እውነተኛ ፍቅር በቃ በፈተናዎችም የተከበበ ነው። ታዲያ ይህንን እውነተኛ ፍቅር ደግሞ እናንተ ነገሮችን ለነገሮች ታጋሽ ስትሆኑና ሁለታችሁ መሳ ጥቃት ቅንጣት ሳይሆን አንዳችሁ ቀዝቀዝ አንደኛው በረድ ሲል ነው ነገሩ ሊስተካከል የሚችለው እና ሀይሚ ደግሞ እንግዲህ ብሩክ እንደተናገረው ከሆነ አንቺ ከሆነ ያጠፋሽው ማለት ይሄ ነገር ስተት ነው ብሎ ሲነግርሽ ስተቱን በቃ አመነሽ መቀበል ግድ ነው። ያ ማለት ከአንቺ ላይ የሚያቸው ነገሮች ብሩክ እንደ ስተት ሆነው ከታዩ ማለት ነው። ያ ነገር አንቺ አድርገሽው ከሆነ ይሄ ትክክል አይደለም ስተት ነው ካልሽ ልብ ብለሽ አይተሽ ነገሮችን አጢነሽ በቃ ለካ ተሳስቻለሁ ለእኔ አልታየኝም ነበር፣ አስተካክላለሁ ብለሽ ነው ማድረግ ያለብሽ። ሁለታችሁ ደግሞ እንዳትጋጩ እንዳትጣሉ፣ ሀይሚ ማድረግ ያለብሽ ታቂያለሽ። ከኛ በላይ ማለት ነው እንደ ሀሳብ እንደ ኦዲንስ ብሩክ በጣም ስለሚያፈቅረሽ በጣም ስለሚሳሳልሽ፣ አሁን ላይ በቃል አደለ ሞር አፍቃሪሽ ስለሆኖ ስለመጣ ብሩክ አንቺን የመቆጣጠር አንቺን እንደዚህ አድርጊ ምንም አይነት ስተት እንድትሄጅ፣ ምንም አይነት ነገር የተሳሳተ መንገድ እንድትሄጅ አትፈልግም። አንቺም ስማርት ነሽ፣ ነገር ግን ሰው ሆኖ የማይሳሳት የለም። ና እኔ መቆጣጠር የለብኝም ወይ አንቺን የሆነ ስተት ስትሰሪ፣ ይሄ ስተትሽን እንደ ልክ አትይው። ይሄ ተሳስተሻል ስልሽ፣ ይሄን ነገር ደግሞ መቀበል አለብሽ ብሎሻል ብሩክ። ና እንግዲህ ይሄን ነገር ደግሞ አንቺ ከእኛም በላይ ከማንም በላይ ታውቂያለሽ። ና መቀበል አለብሽ ብዬ ነው ማስበው። እንግዲህ ለተፈጠረው ነገር ሳይታችኋል። ምንድን ነው ያለው ብሩክ? እንግዲህ አንድ ቀን ማለት ሁለት ቀን ነው ኖርማል አይደለንም። ትናንት ግን ሀያ አራት ሰዓት ሙሉ አላወራንም ተኮራርፈን ነበር። ስልክ ስደውልም አያነሳም። ስለዚህ ስልክ ካላነሳ ወደ ቡታጅራ መሄድ ፈልጋለሁ ነው ያለችው እና እሷ ማለት ነው ሀይሚዬ። መሸሽ እኮ ምንም ማለት የነገሮችን መሸሽ ምንም ትርጉም የለውም፣ ለውጥም የለውም። እንደዚህ አይነት ነገር አታድርጊ ወይም ይሄ ነገር መሆን የለበትም ሲልሽ ደግሞ አንቺ ያን ነገር ላላ ማድረግ አለብሽ፣ ድርቅ ሳይሆን ላላ ማድረግ አለብሽ ብዬ አስባለሁ። ብሩክ እንግዲህ ያለው በቃ ማለት እኔ ብዙን ትንሽ ነገር ያናድደኛል፣ ያቃጥለኛል። ታዲያ ለምንድን ነው እኔ የሚያናድደኝን ነገር አንቺ የምታደርጊ? ልክ አይደለሽም ስልሽ ደግሞ አንቺ እንደ ልክ ትክክል እንደሆንሽ ትቆጥሪያለሽ። እንደዚህ እንደት? ወይም ደግሞ እኔ አልፈልግም ቆይ እኔ አንቺን የመቆጣጠር አንቺን እንትኔ ማለት መብት የለኝም ወይ ብሎም ጠይቋል። በጣም መብት አለህ ፍቅረኛ እስከሆነች ድረስ የወደፊት የልጆች እናት ስለምትሆን በጣም መብት አለህ። እሷም ነገር አለሽ ማለት ነው። ነገር ግን ሀይሚ ያለችው ልክ ይኑረው፣ ለነገሮች ሁሉ ገደብ ይኑረው። እኔ ነገሮችን ማድረጋቸውን ጠንቅቅ ያውቃለሁ። ስለዚህ አንተም ስትቆጣጠረኝ በልክ ይሁን ብላለች ማለት ነው። እነዚህ በቃ የወጣትነት ነገር ያለው ፍቅር፣ ብሩክ ጋም ያለው ፍቅር እሳት ቅንጣት ነው፣ ሀይሚ ጋም ያለው እሳት ቅንጣት ነው። እና ሁለት እንግዲህ ማለት ብቻ እንዴት ነው፣ ፋየር ኤጅ ነው ያለው። ብሩክ ምንድን ነው ዱባይ ሲሰራ ማለት ነው እና ፕራንክ ሲያረጋት እና ፋየር ኤጅ ላይ የሚፈጠረው በፍቅር ሁኔታ እንግዲህ ተያይዛችሁ ማለት ነው። እንተን እንዳትሉ አንዳችሁ ቀዝቀዝ ብሩክ ሲናገር፣ ሀይሚዬ ደግሞ ሴት ነች አብራዥና፣ ቀዝቀዝ ብለሽ ነገሮችን ለማስረዳት ሞክሪ። ይሄ ነገር ግን የመጣው እንግዲህ አለመግባባት የተፈጠረው ሀይሚጋ ነው ያለው ማለት ነው። ያ ማለት ችግሩ ሀይሚጋ ሆኖ ይሄ ነገር ልክ አይደለም ስትባል፣ ሀይሚ ደግሞ በእኔ ቦታ ብትወል ልክ ነው ብላለች ማለት ነው። ብሩክ ደግሞ እንደዚህ እንድትኝ አልፈልግም ና ያለ ስለዚህ ሀይምዬ ብሩክ የሚወደውን ነገር አድርጊ የማይፈልገውን ነገር አታድርጊ ለምን ስለሚያፈቅርሽ ማለት ነው እና እኛንችን መምከር ሳይሆን ልክ እንደ ሀሳብ ነው የምንሰጠው ማለት ነው እኔ በጣም ደግሞ በጣም እንደዚህ አምሮባቸው በቃ አለ አይደለ? እንደውም ዱባይ የምትሄዱ ነው የሚመስለው ድግም ማለት ነው። እና በጣም ነው ያማረባቸው፣ በጣም ነው ውብ ነው የመጡት። ሀይሚ ደግሞ በስማ የመጨረሻ ነው ያማረባትና ስማርት ሆና ነው የመጣች። እንደዚህ መተሽ አሁን እንደው ተጣልቼ ከብሩጋ ብሩክን ጥየው ልሄር ነው። ቃሉ ራሱ ይከብዳል፣ አይደለም ትተሽው መሄድ ማለት ነው። እና አላቅም እንግዲህ ነገ የሚለቀቀውን አላቅም። ለዛሬው ግን እንግዲህ ችግር ተፈጥረዋል። አለመግባባት ተፈጥሯል። ችግሮችን ደግሞ በመነጋገር መፍታት ነው ያለብን ብለዋል ብሩክ። ትክክል ነው። በነገራችን ላይ የሁለታቸው ፍቅር እጅግ በጣም ነው ደስ የሚል የሚያስቀኑት ሚዲያውን የሚቆጣጠሩት እነሱ። ስለጻፉ ጭር እንዳለ የምሬ ነው ሙላችሁ እና እኔ በቃ ትናንተም ዛሬም ተጠብቃቸው ነበርና እንግዲህ ስለመጡ ደስ ብሎኛል ማለት ነው። ብቻ ግን ይሄ ነገር ደግሞ ማለት ያው ቡራ እንደተናገረው በቃ የሰራሹ ነገር ልክ አይደለም፣ ስህተት ነው። ያን ደግሞ አምነሽ መቀበል አለብሽ ብለዋል ማለት ነው። ሀይሚ ደግሞ በቃ ብትቆጣጠረኝም ምንም ብትል ለነገሮች ልክ ይኖርህ፣ ገደብ ይኖርህ ብላለች ማለት ነው። እና ሁለቱም በቃ አላደለ እጃቸው ላይ እንዴት ነው ያሉበት ሁኔታ ከባድ ነው። እና ለማንኛውም የፍቅራችሁ ሁኔታ እኛ እያየን ስለሆነ የሚገርመው ነገር አይደለም እንኳን፣ በራሳቸው ቤት ማለት ነው። ቀኑን ሙሉ ሲጨቃጨቁ ውለው ሌሊቱን ሲጨቃጨቁ ቢያድሩም የሚጠቅማቸው አይመስለኝም። ለምን በቃ ፍቅር እኮ ነው እንደሚያደርጋቸውና ለሀብ እንኳን የተወሰነ ደቂቃ ቪዲዮ ሰርቶ ለመላከ አይታችኋል አይደለ? ጭቅጭቅ ሊገቡ ማለት ነው። እኔ በሳቅ ነው የማትኩት የልደቱ ቀን ማለት ነው። እና ስለዚህ እንደሚያደርጋቸው ፍቅር ነው፣ በመሀላቸው ያለው ፍቅር ነው፣ የሚያስቀና ፍቅር ነው ያለው ሰ ቡራም እንግዲህ ሀይሚ የማትፈልገውን ነገር በህይወቴ አላደርግም ብሏል ማለት ነው። አያደርግም። ሀይሚዬ ደግሞ ቡራ የማይወደውን እንደማታደርጊ ተስፋ አለን። እሱም የሚወደውን ነገር አድርጊ። ይሄ ነገር አይሆንም ሲልሽ ደግሞ ቡራ ላንቺ ብሎ ነው እንጂ በቃ ላንቺ ብሎ ነው እንደዚህ የሚሆነው ስለሚወድሽ፣ ስለሚያፍቅርሽ።